ልጆቹን ከኛ ጋር ኬክ እየቆረጹ ነው ከታች አለህ እንዴ ከሰማህኝ ኬኩ ሊቆረስ ነው ኬኩን አንሺ እናሳያቸው ንግስቷ

እሺ አውሪ፣ እኔ እናት፣ እሺ እሺማ፣ ናሳዩ ንግስቷ ጫረቀው ናሳዩ፣ ኬኩ ላይ ጫረቀው ናሳዩ። ከፍ አድርገሽው ማለት ነው። ወደዚህ አቅርቢውና ሻውር፣ ወደዚህ አቅርቢው ንግስቷ። ኬኩን አንስተሽ ወደዚህ አቅርቢ፣ ጫረቀውን ና አንበሰ፣ ናሳያቸው። በማርያም በማርያም፣ ኦክሲ ዝም በይ ዩቲያጅ አንድ ጊዜ አንድ ጊዜ

ከፍ በሉ ወደ ላይ ወደ ላይ። ሁሌም ወይ ሰው ወሬ አትስሙ። ወደ እናንተን ዝቅ የሚያደርግ ስራ አትስሩ። ከፍ ከፍ የሚያደርገው ስሩ። እኛ ምንም ነገር ብታደርጉ እንከተላችኋለን። አላህ ስብሃነወተዓላ ደግሞ እናንተ ገብ እየጠበቃችሁ እኛ እንደምንወዳችሁ እሱ ሊያዳችሁ፣ አሜን። ከማሪ ራሳችሁ ተጠበቁ። ሁሉንም ነገር ሁሉንም እንደራሳችሁ እየተመለከታችሁ ሳይሆን የሚጠቅምና የሚጎዳችሁን እያያችሁ ለዩባይ ናቸው። እናንተ

ሁሌም ደስተኛ ሆኖልን ተከፍታችሁ ማየት አንችልም፣ አያችለንም። ሁሉም ደስተኛ ሆኖልን በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ተተኮሰ ሀይሚ፣ ማይላፍ እኔም ነው። ሌላ ሀይ ያለ ሌላ አለ። እንዴት ናችሁ? ደህና ናችሁ? ሰላም ነው? ሰላም ይሰላም እግዚአብሔር ይመስገን። ደህና ናቸው፣ ይመስገን። ነው ወዳቸው አለው። አማርኛ ችለው ትንሽ ትንሽ ነው ብችለው፣ ወዳቸው አለው። እናመሰግ ፀቡቅኛ ነዋ ትግርኛ ነው ቸሎ ከመይ ኣለኹም ሰላም ዲኹም?

ወደፊት ቢዶ ላይ ምንም እንዳሰቡ ወደኋላ እንዳትመለሱ። በጣም ነው ወዳችሁ፣ በጣም ነው ማከብራችሁ። ከድሮ ጀምሬ ነው መከታተላችሁ። በጣም ነው ወዳችሁ የእውነት የእውነት ማለት ነው። ሀይሚዬ ልክ በቃ በልጅ አይነ ነው ማይሽ። ኩርኬንም እንደዛው እግዚአብሔር ጠላታችሁን ያዝላችሁ፣ ክፉ ሁሉ ያዝላችሁ። በወደፊት በርጣን እግዚአብሔር ነትም ቁም ነገር ያብቃችሁ። አመሰግናለሁ። እኔ ልምጣ እንዴ? ዞር ቢለው እገባለሁ። ምን ነው ደግሞ፣ ሙዚቃ ክፈቱ። በማርያም የኛ ጀግና የኛ ሳቅታ የኛ ድርበማ እግዚአብሔር እድሜ እና ጤና ይስጥልን። እናንቴም የማንንም ወጅ ሳትሰሙ የማንንም በኋላ የሚመጣውን ሳይሆን ወደፊት እንድትጓዙ እንፈልጋለን። እመቤቴ ቅፍ ድግፍ ታደርጋችሁ። ከሁሉም በላይ ደግሞ ጸሎት አርጉ። ከጸሎት በላይ ምንም ነገር የሚመጣ ነገር የለምና፣ ጸሎት አርጉ። እመቤታችን ሁሉንም ከፍ ታደርጋችሁ በጸሎት የሚመራ ነገር ነው እና ጠላታችሁን እመቤቴ ትያዝላችሁ። መድኃኔዓለም እግሩን እጁን ይዞ ወደ እናንተ በክቶ የሚመጣው መድኃኔዓለም እያዝላችሁ። ደጉ ደጉን ወደ እናንተ እናንተ እርግቦች መጨረሻለሁ። ነጭ እርግቦች ናችሁ እናንተ። እመቤት ትጠብቃችሁ። እናመሰግናለን። እንወዳችኋለን። አቢባ የመልእክት ካለሽ፣ ሳይወጡ መልእክትሽ አስተላልፍ የኔ እናት። ሰላም እንዴት ናችሁ? ሀይሚ ቡራ እንዴት ናችሁ? ሰማለሁ፣ ኔትወርክ እያስቸገረ። ሰላም ነው፣ እንዴት ናቸው አለ ሰላም ነው። አለን አልሐምዱሊላህ። እንኳን ደስ አላችሁ ኮንግራዊ ያለው፣ እናመሰግናለን። ደስ ብሎኛል ስላገኟችሁ ሁላችሁ ነው። አንዳንድ ጊዜ በራሳችሁ ላይ ስትገቡኝ ያንም ያስገባችኋቸው ሌ